ሩሲያ በዩክሬን ላይ አዲስና አስደንጋጭ ጥቃት ፈጽማለች። ከሩሲያ ሚሳይሎችና ድሮኖች የሚተፋው የእሳት ክምር የዩክሬን አፈር ማብላላቱን ተያይዞታል። የአሁኑም ጥቃት ከተለመደው የጦር ግንባር ርቆ ወደ ፖላንድና የኔቶ ድንበር በተጠጋችው የምዕራብ ዩክሬን ከተማ ተርኖፒል ላይ ተፈጸመ ነው። ይህ ክስተት በሞስኮና በምዕራብ ዓለም መካከል ያለውን የኃይል ሚዛንና የፕሬዚዳንት ፑቲንን ስልታዊ በላይነት በድጋሚ ታየበት ስለመሆኑ እየተነገረ ይገኛል። የዩክሬን ባለሥልጣናት እንደገለጹት በምዕራብ ዩክሬን በምትገኘው ተርኖፒል ከተማ ሩሲያ በፈጸመችው የድሮና የሚሳይል ጥቃት ቢያንስ 25 ሰዎች ሲገደሉ ከእነዚህ መካከል ሶስቱ ሕፃናት ናቸው። በዚህ ጥቃት ሌሎች 73 ሰዎች መቁሰላቸውንና 15ቱ ሕጻናት መሆናቸውን መረጃዎች ያሳያሉ። የጥቃት ሞስኮ እንደ አውሮፓውያን አቆጣጠር በየካቲት 2022 ሙሉ ወረራ ከጀመረች ወዲህ በዚህ ክልል ከተከሰቱት እጅግ አስከፊ ጥቃቶች መካከል አንዱ ሆነውን ተመዝግቧል። የዩክሬን አየር ኃይል እንዳስታወቀው የሩሲያ ኤክስ 101 ክሩዝ ሚሳኤሎች የመኖሪያ ህንፃዎችን መትተዋል። ጥቃቱ ተርኖፒልን ብቻ ሳይሆን ጎረቤት የሆኑትን የሌቪቭና ኢቫኖ ፍራንኪቭስ ክልሎችንም አካቷል። በሰሜን ምስራቅ የምትገኘው ካርኪቭ ከተማም በድሮን ጥቃት ተመታ፣ ከ30 በላይ ሰዎች ቆስሏል። የዩክሬን አየር ኃይል ሩሲያ ከተኮሰቻቸው 476 ድሮኖች ውስጥ 442ቱን እንዲሁም ከ48 ሚሳኤሎች ውስጥ 41ዱን መትችት እያሉ ማለቱ ሰምተዋል። ለዚህም ከምዕራቢያን አገሮቻቸው የተሰጡትን ኤፍ 16 እና ሚራጅ ሁለት ሺህ ተዋጊ ጀቶች መጠቀማቸውን ገልጸዋል። ነገር ግን ዩክሬንን ብትልም አሁንም የአገር መከላከያ ምን ያለ ተመናመንና ተጨማሪ ከምዕራቢያን የጦር መሳሪያ እንደሚያስፈልጋት ተማጽኖ አቅርባለች። በሩሲያ የእሳት አበላ የተለበለበችው ተርኖፒል ከኪቪ ይልቅ ለፖላንድ ድንበር የቀረበች መሆኗ ጥቃቱ ለምዕራቡ ዓለም ስልታዊ መልእክት የላከ ሆኗል። የሩሲያ ጦር ኃይሎች ጠቅላይ አዛዥ ቭላድሚር ፑቲን ይህንን ጥቃት ሲያዙ አንድ ግልጽ መልእክት ያስተላለፉ ሲሆን ይሁም ምዕራባውያን የቱንም ያህል ዘመናዊ የጦር መሳሪያ ለዩክሬን ቢያቀርቡ የሩሲያ ክንድ በየትኛውም የዩክሬን ግዛት ላይ ማረፍ ይችላል የሚል ሆኗል። ዩክሬን የሩሲያን ጠንካራ ክንድ ለመመከት ጀቶችን ብትጠቀምም የሩሲያ ሚሳይሎች ኢላማቸውን በትክክል መምታ ችሏል። ኒውዮርክ ታይምስና ፎሪን ፖሊሲ በወጡ ትንታኔ የምዕራቢያን ጦር መሳሪያዎች ለዩክሬን የሚሰጡት ተስፋ የተጋነነ እንደሆነና የሩሲያን ገጠር ቴክኖሎጂ ሙሉ በሙሉ መመከት እንደማይችሉ ጠቁሟል። የሩሲያ ሚሳይሎች የአየር መከላከያ ስርዓቶችን ሰብሮ መግባት አቅምን ያል እንደሆነም ይህው ጥቃት በሚገባ አሳግተዋል ብለዋል ዘገባዎቹ ከጥቃቱ በኋላ የዩክሬን አየር ኃይል የአቪሽን መሳሪያዎች አቅርቦት እንዳይቋረጥ የተማጸነውም ያለ ምክንያት አይደለም። ሩሲያ የጀመረችው የማድከም ጦርነት ስትራቴጂ በስፋት እየተተገበረ ስለመሆኑም እየተነገረ ነው። ሩሲያ በብዛትና በረካሽ ዋጋ ድሮኖችና ሚሳይሎችን ታመርታለች። ዩክሬን ደግሞ ውድ የሆኑ የምዕራቢያን መከላከያውን ተጠቅማ እነዚህን ለመጣል ተሞክራለች። በመጨረሻም የዩክሬን ካዝና ተራቆተ። የሩሲያ ወታደራዊ ኢንዱስትሪ ግን እያደገ መምጣቱን የተረዳው ክረምሊን ይህ የረጅም ጊዜ ስሌት አድርጎትም እየዘለቀ ይገኛል። ይህ በእንዲህ እንዳለ የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ የሰላም ድርድሮችን ለማጠናከር በሚል ረቡዕ ዕለት በአንካራ ከቱርክ ፕሬዚደንት ረሴብ ጣይብ ኤርዶሃን ጋር ተገናኝተዋል። ዘለንስኪ ጦርነቱን በሙሉ ኃይላችን ወደ ፍጻሜ ማምጣት የዩክሬን ቀዳሚ አጀንዳ ነው በማለት ተናገሩ ሲሆን ንግግራቸው በዋናነት እስረኞችን በመለዋወጥ ላይ ያተኮረ እንደሚሆን ጠቁሟል። በስብሰባው ላይ የአሜሪካ ተወካዮች ይገኙ እንደሆነ ግልጽ አልነበርም። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በንግግሩ ላይ ሊተሳተፉ እንደሚችሉ ቢወራ ስብሰባው ሊጀምር ሰዓታት ሲቀሩት ግን መገኘታቸው አልተረጋገጠም ነበርም። ቱርክ ከኪየቭም ሆነ ከሞስኮ ጋር ግንኙነት ያላት ሀገር እንደመሆኗ ከዚህ ቀደም የሁለቱን ወገኖች ውጌት አስተናግዳለች። ነገር ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ማክሰኞ ዕለት እንደተናገሩት በዚህ የአንካራ ስብሰባ ላይ ምንም አይነት የሩሲያ ተወካይ አይገኝም። ፔስኮቭ አክለውም ፕሬዚዳንት ቭላዲሚር ፑቲን ከቱርክም ሆነ ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ለመነጋገር ተጨባጭ ዕቅድ ባይኖራቸውም ለውይይት ግን ሁሌም ክፍት መሆናቸውን ገልጸዋል። ይህ የዘለንስኪ ጉዞ በአጭር ቀናት ውስጥ የሚያደርጉት አራተኛ ውጭ አገር ጉብኝት ነው። በአቴንስ ኢጋዝ ስምምነት በፓሪስ እስከ አንድ መቶ የሚደርሱ ተዋጊ ጄቶችን የማግኘት ስምምነት እንዲሁም በማድሪድ ደግሞ ከስፔን የጦር መሳሪያ አመራቾች ጋር ተነጋግረዋል። እነዚህ ጉዞዎች የሩሲያ ጥቃት እየጠነክረና የሩሲያ ጦር ቁልፍ ወደሆነችው የፖክሮስ ከተማ እየጠጋ በሚገኝበት ወቅት የአውሮፓን ድጋፍ ለማሰባሰብ የሚደረጉ ጥረቶች ናቸው። ኤርዶዋን በመቻቸው ትድርድሮ የሚውግት ከተኩስ አቁም ንግግሮች ባለፈ የእስረኞች ልውውጥ እንዲደረግ የሚያስችል ሁኔታ ለመፍጠር ያለመ ስለመሆኑ ተነግሯል። ቱርክ የኔቶ አባል ብትሆንም ከሩሲያ ጋር ያላትን ግንኙነት አላቋረጠችም። ፑቲን ይህንን አይነቱን ክፍተት በብላት እየተጠቀሙበት ሲሆን በስብሰባው ላይ የሩሲያ ተወካይ ለመኖሩ ሩሲያ አሁን ላይ ለዘለንስኪ የተማጽኖ ግድ እንደሌላትና ጉዳዩ በጦር ሜዳ እንደሚወሰን ማምኗን ያሳያል ሲል ፎሬን ፖሊሲ በዘገባው አስፍሯል። በወዲያ ውጊያው የተመዘገቡ ካሉ ውጤቶች ባሻገር በሀገር ውስጥም ፕሬዚዳንት ቮሎድሚር ዘለንስኪ ከባድ ቀውስ ገጥሟቸዋል። የቅርብ አማካሪዎቻቸው በከባድ የሙስና ወንጀል እየተመረመሩ ሲሆን ሁለት ሚኒስትሮችም ስልጣን ለቀዋል። ጦርነቱ ከተጀመረበት ቱ አንስቶ መሰል ክሶች ሲሰሙ የቆዩ ሲሆን በተለይም ከኃይል ስርቆት ጋር በተያያዘ በመቶ ሚሊዮን ዶላሮች የሚቆጠር መዝመራ ተፈጽሟል በሚል የኬቭ አስተዳደር ላይ ጫናው በርትቷል ይቅሌት የአውሮፓ ህብረት በታህሳስ ወር ሊለቅ ያሰበውን የ140 ቢሊዮን ዩሮ ብድር አደጋ ላይ ጥሎታል የጦርነቱ አራተኛ ዓመት እየተቃረበ ሲሆን ሞስኮና ኬቭ ጦርነቱን በሚያቆሙበት መንገድ ላይ ያላቸው ልዩነት ሰፊ ሆኖ ቀጥሏል የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ የሩሲያ ቅድመ ሁኔታዎች እንዳልተቀየሩም ገልጸዋል ፑቲን በ2024 እንዳስቀመጡ ቅድመ ሁኔታ ዩክሬን የኔቶ አባልነት ምኞቷን መተውና ከዶኔስክ፣ ለዋነስክ፣ ዛፖሪዣና ክርስን ግዛቶች ሙሉ በሙሉ ለቃ መውጣት አለባት። በአሜሪካና በሩሲያ መካከል ያለ ግንኙነትም ውስብስብ ሆኗል። የአሜሪካው ልዩ መልክተኛ ሙትኮቭ ከዚህ ቀደም ለሰላም ስምነት ሲሉ ዩክሬን ግዛቶች ስለመተው ማሰብ እንዳለባትም ጠቆማቸው ከዘለንስኪ ጋር አጋጭቷቸው ነበርም። ምንም እንኳን ትራምፕና ፑቲን ለመገናኘት አስበው የነበረ ቢሆንም አሜሪካ የሩሲያ አቋም እንደማይለወጥ በመረዳቷ ስብሰባው ተሰርዟል። ሆኖም የሁለቱ ሀገራት ባለሥልጣናት በድብቅ መገናኘታቸውን ቀጥሏል። ከዚህ ባለፈ ሩሲያ በምስራቅ ግንባር በተለይም ወደ ስትራቴጂካዊዋ ፖክሮቭስክ ከተማ እየገሰገሰች ነው። ፖክሮቭስክ የዩክሬን ጦር የሎጂስቲክስ ማዕከል ነች። ይህች ከተማ በሩሲያ ጦር ከወደቀች የዶንባስ ክልል ሙሉ በሙሉ በሩሲያ ቁጥጥር ሲሏል። ለዚህ ይመስላል ፑቲን በድርድር ስም ጊዜ የሚያጠፉት ዘለንስኪ ምዕራባውያን ሀገራትን የሚለምኑት መሳሪያ በጦር ሜዳ የተሸነፈ ላለ ሰራዊት የሚደረግ የሞት ሽረት ጥረት ተደርጎም ተወስዷል። የአሜሪካው መልእክተኛ ስቲቭ ዊትኮፍ የዩክሬን ግዛቶችን ማለትም ክሬሚያንና ዶንባስን ለሩሲያ ስለመስጠት ማሰብ አለባት ማለታቸው አሜሪካ ዘለንስኪን መስዋዕት አድርጋ ከሩሲያ ጋር ለመስማማት መዘጋጀቷን ያሳያል የተባለ ነው። ፑቲን አሜሪካኖች የድካም ምልክት እንዳሳዩ አውቃሉ የሚባል ሲሆን ለዚህም ነው የሩሲያው መልእክተኛ ኪሪል ዲሚትሪቭ በዋሽንግተን በድብቅ የሚደራደሩ ተብሏል። ቭላዲሚር ፑቲን በ2004 ያስቀምጥ ቅድመ ሁኔታ ዛሬም አልተቀየረም። ኔቶ ወደ ምስራቅ መስፋፋት የለበትም፣ አራቱ ግዛቶች የሩሲያ ናቸው የሚለው አቋም የሩሲያን የድነት ቀጠላ ለማስከበር ወሳኝ ነው። ምዕራባውያን መጀመሪያ ላይ ሩሲያን እናሸንፋለን ብለው ነበር። አሁን ግን ሩሲያ ኢኮኖሚያን አጠናክራ፣ የጦር መሳሪያ ምርቷን አሳድጋ ኔቶን ብቻዋን እየተጋፈጠች ነው። በሌላ በኩል የውጭ ጉዳዩ እንዳለ ሆኖ ዩክሬን በሙስና እየታመሰች ስለመሆኗም የተለያዩ መረጃዎች ይጋሳዩ ነው። የዘለንስኪ የቅርብ ሰዎች በሙስና ሲጠረጠሩ የአውሮፓ ሕብረት ገንዘብ እከለክላለሁ ማለቱ የማይቀር መስሏል። ይህ ሙስና ጉዳይ ለምዕራቢያን ከዩክሬን ለመሸሽ ጥሩ ሰበብ ሊሆናቸው ይችላል በሚልም ኬቭን አስጨንቋል። የፖክሮቭስክ በስጋት ውስጥ መውደቅ ሌላው በወደውጊያው እየታየ ያለ አብይ ጉዳይ ነው። የሩሲያ ጦር ይህንን ቁልፍ ከተማ በቅርቡ ይቆጣጠራል ተብሎ እየጠበቀ ሲሆን፣ ይህ ለዩክሬን መከላከያ ወገብ ሰባሪ ውጤት የሆነባታል ተብሎ ሰክቷል። ሌላው የአሜሪካ ጫና ነው። የትራምፕ አስተዳደር ዘለንስኪን መሬት ለሰላም የሚለውን መርህ እንዲቀበሉ የሚያስገድዳቸው ነው እየተባለ ነው። በሩሲያ እጅ የሚገኙት ከ2 በመቶ በላይ መሬቶች ወደ ሩሲያ እንዲጠቃለሉ የሚለው ጠንካራ ቅድመ ሁኔታ በክሬምሊን በኩል ቀይ መስመሩን እንደተቀመጠ ቀጥሏል። ጦርነቱ በዘላቂ የተኩስ አቁም ስምምነት የሚጠናቀቅበት እድል ፑቲን በጥብቅ ወደሚፈልጉት መስፈርት እያደላ ሲሆን ይኸውም የዩክሬን ክኔቱ በላቀችበትና የሩሲያ ታሪካዊ ግዛቶች በተመለሱበት ሁኔታ ይሆናል። ሩሲያ በተለይም በቀጣዮቹ ክረምት ወራት የዩክሬን የኤነርጂና የሎጂስቲክስ መሠረተ ልማቶች ኢላማ አድርጓን እንደምትቀጥል በግዙፍ ጥቃቶቿ እያሳገች ቀጥላለች። የሩሲያ እንቅስቃሴ ለመግታት ምዕራብያን ተጨማሪ የጦር መሳሪያ ለመላክ የሚገደዱ ሲሆን ቭላዲሚር ፑቲንም በአንጻሩ ለድርድር የሚቀመጡት የእጃቸው የበላይነት በተረጋገጠበት ሁኔታ ብቻ እንደምን ይጠበቃል።